እኔ ግን መቼ ነው ግን ባልቴቶች የራሳቸውን ሕይወት የሚኖሩት? ለሰው ሕይወት ማዳከር ማዳከር የማይመለከታቸውን ነገር እየገቡ ማዳከር፣ አስመሳይ። እኔ ይቺ ማነች? እዩ የጌታ ልጅ ይዞ ሺድ እኔ ቆይ መቼ ነው ግን ሰው የምትሆኑት እናንተ? ልቅምቅም ማለት ነው የቡርኬን እና የቡርኬን እናት ፎቶ ተሸክማችሁ ምድረ አህያ። እናንተማ የሀይኒ ጥላት ናችሁ። አፈር ብሉ። ልጆቹ አንድ ይሁኑ ትላላችሁ ትላላችሁ፣ የሆነ ሲበጣበጡ ድራማ ሲጀምሩ ከዛስ፣ ልክ ሰላም ሆነው ሰላም ፈጥረው አንድ መሆን ሲጀምሩ ደግሞ ወሬ ታቀጣጥራላችሁ። ምድረ ድንቁርቁር፣ አንቺ አህያ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ዛሬ የሆኑ ሰዎች መረገጥ አለባቸው ውዶቼ። ምክንያቱም ለምን መሰላችሁ እኔ ካረገጥኳቸው መስመር አይዞም። እነዚህ ደንቆሮ ናቸው። እኔ ቤትም እየመጣይች ኮመንት ጽፋልኝ ሁል ጊዜ ማለት ይሀ የሚጥላት ናት። ብሩኬን አንዳንድ ጊዜ እኔ ዲስ ሪስፔክት በማድረግበት ሰዓት እየመጣች አፏን ትከፍታለች። ዛት ሚንስ እኔ ብሩኬን እንደዛ ማደርገው መስመር እንዲይዝ ነው እንጂ መስመር እንዲስት አይደለም። ደግሞ አሁን እኔ ትቻለሁ ብሩኬን መናገር አማችን ከዚህ በኋላ አልናገርም ብዬ ትቻለውኝ አልናገረውም። የኔ ኩሮ አማች ማለት ነው የሀይሚ ሸበላ። እና ዛሬ ትናንትና ሀይሚ ብሩኬን በጥፊ ወልውለዋለች። ባሏ እኮ ነው ውዶቼ ቶል ውለው ከፈለገችም፣ አጋድማ በዱላ ትቀጥቅጠው፣ መብቷ ነው። ባሏ፣ የልጆቹ አባት። ሁለት ልጆች እኮ ሰጥቷታል። ሁለት ጥንችል አምጥቶ ሁለት ይቀረዋል፣ ሁለት ልጅ ይቀረዋል። ከዚ በኋላ አሁን እኮ እሷ ልጅ አሳዳጊ ናት። ልጅ በምታሳድግበት ሰዓት ቤት ውስጥ ሆና ልጅ በምታሳድግበት ቤት ውስጥ ሆና፣ ጥንቸል ያው እንክብካቤ ይፈልጋል። ልጅ ናቸው ገና። ሰው ልጅ ነው ብሎ አምኖ ሰጥቷታል። ሁለት ልጆች እናት ናት አይደለ? እሷን ልጅ በምታሳድግበት ሰዓት ቤት ውስጥ እንደዚህ በልጅነቷ ራሷን ጥላ ሻርብ ከራሷ አስራ ሀሚ እኮ ፌመስ ነሽ፣ ለምንድን ነው ራስሽን የማትጠብቂው? የኔ እናት አሁን እኮ አንቺ የምትዘንጭበት ነው። የምር ፏፏ የምትይበት ነው። ነገ ልጅ ሲመጣ እናትነት ሲመጣ ከቤት አትወጭም። ለልጆችሽ ነው ጊዜ የበለጠ የምትሰጪው ምናምን። አሁን ግን ፈታ የምትይበት ነው። አይኖ አሁን ስኬት ላይ ልትሆኒ ትችያለሽ፣ የሆኑ ነገሮችን ማስተካከል ላይ ትሆንያለሽ። ጎን ለጎን ግን ማስከት ትችያለሽ። ፏ ድምቅ ደምቀሽ የምትታይበት ነው። እና እናቴዋ ሺህ ዓመት በዚህ ምድር አንኖርም። ድመቂ እመሪ ብሩኬ ደግሞ ደስ የሚል ቦታ ውሰዳት፣ ባህር ያለ ቦታ ውሰዳት፣ ፍሬሽ የሆኑ ቦታዎች ውሰዳት። አዝናናት፣ ፈታ ትበል። ሀይምዬ ዳይመንድ ዳይመንድ የሆኑ ቀሚሶችን ልበሽ፣ ውድ ውድ የሆኑ ነገሮችን ፏ ብልጭ በይ። እነዚ እከካሞች አንድ ነገር ሲፈጠር እከካቸውን እያከኩ አደላ። እስቲ እመሬና የበለጠ ይታነቁና የሙቱ የኔ እናት እ ትናንት በጥፊ ብሩኬ ስለተመታ በሀገራቸው ወንድ አይከበርም ወይ እንዴት በጥፊ ትመታለይ ብሩኬን ብለው ይሄው እያጨበጨቡ ነው እና አሽቄ ማለት ነው በሀገራችሁ በእናንተ ሀገር ወንድ ላይከበር ይችላል በነ የሀይሚያ አገር ወንድ ይከበራል ከወንድም በላይ ደግሞ ወንዶች ናቸው አንቺ እከክ ጅግና ወንድ ማለት ነው ዝም ሁል ጊዜ ማለት ነው እንደናንተ አይነቶቹ ከካሞች ልጁን ወደማያስበው ቦታ እየከተታችሁ ነው ያላችሁት። ራስን አስከብር ራስን አስከብር ራስን አስከብር። አንቺ ራስሽን አስከብረሽ ታቂያለሽ? ሀለሌ የመንገድ ላይ ሸሌ ማለት ነው። ምናምን እዚህ በየኮመንት ሜንሽን እያደረጋችሁ እንትን ትላላችሁ ልጁ የማያስበው እንዲሰደብ ልጆቹ እንዲከፋፈሉ ታረጋላችሁ። እከካሞች ሁለቱም ይዋደዳሉ። ብሩኬና ሀይም ያለቀ ተዋቸው፣ እንተዋቸው በቃ። ሁልጊዜ እኝኝ፣ አይደብርም እንዴ? አረ ይደብረን የምር፣ ያስጠላን እኛ እኮ ነን የእናንተን ሕይወት የምንኖረው እናንተ እየኖራችሁት አይደለም። እኛ እንኑርላችሁ እኮ አልናቸው። ጭራሽ ማነሽ አንቺ? አዘኝ ቂቤንጎች ራስን ራስን እያስናቅ ያለኸው ለምንድን ነው እንደዚ የምታደርገው? ብሩክ በዛ አጋጣሚ አድናቂ እያጣ ነው። ራስን እንትን እያልክ ነው። ከክብር በላይ አይበልጥብህም፣ ይሄ ስራ አይቅርብህም የምትሉ ደደቦች አላችሁ። ለምን ለምን ይቀርበታል? እየሰራ ያለው እኮ ከሚወዳ ልጅ ጋራ ነው። ፕራንክ ያለ ነው። ይደራረጋሉ እንዴ። ሀይ የሚበቃ አመነች፣ ፕራንክ ተደረገች፣ አመነች። እዛ ጋር እውነት መሰላት። በጥፊ ያለችው ቤቷ ነው። ሴት ይዞ የመጣው አደለም። ደንግጣለች። ድንጋጤ ውስጥ ስለነበረች ስለተናደደች፣ ንዴት ውስጥ ስለነበረች በጥፊ መታችሁ። ምን ይጠበስ፣ ምን ይጠበስ። የእውነት ቢሆን ይሄ ነገር የተደረገው ለእናንተም እኮ ልክ ነው። ፕራንክ ባይሆን የእውነት እንኳን ቢሆን ራስን አስንቃል ነው የምትሉት፣ ብሩኬን በጥፊ ስለተመታ ማለት ነው። ምን ሆናችሁ ነው ደጋረግሽ፣ ሀይሚ እንኳን በጥፊ መታሹ። ተቃጠሉ፣ ታነቁ ታነቁና ሙቱ። ወይን ልጁን አታገቡት አላቅም። ወይን ልትድሩት ነው ወይንስ እንደ እንትን እንደ ሀውልት አስቀምጣችሁ አይን አይኑ ልታዩት ነው? ምን ምንድነው ሀሳባችሁ እናንተ? ሀለሊዎች ማለት ነው። ልጃችሁን ዝንብላችሁ አታሳድጉ። እነዚህ ልጆች ገና ልጅነታችን አልጨርስም ጩጭነን አሉ። ሶ ጩጭነን ካሉ እንተዋቸው፣ እንልቀቃቸው፣ እንደፈለጉ ይሁኑ፣ የፈለጉትን ነገር ይስሩ። በቃ አለቀ። ልጅነታቸውን ሲጨርሱ ደግሞ የራሳቸውን የሚመርጡትን ነገር ህይወት ይኖሩታል። ሰው ግን እስከዛ ድረስ ደግሞ እስ እንዲስሩ ሁሉ ጊዜ ራስን አስናቅ ራስን አስከብ ተይበናተሽ የአንቺ ባል ሴት እየደራረበ ቤት ይዞ ሲመጣ ለአንቺ ዛት ኖርማል ነው። እንደዛ ነው የምታየው፣ ምክንያቱም እናትና አባትሽ አንቺ ያላፈቀርሽውን ወንድ አምጥተው ስለዳሩልሽ። አንቺ ብታፈቅዱ ኖሮ አንቺ አይተሽ ያገባሽ ወንድ ቢሆን ኖሮ ዛሬ ላይ ባይጥልሽ ባይጥልሽ ኖሮ አረብ ሀገራት መጭም ነበረ። ገባሽ? አንቺ ገልቱ ሰገጤ። እያንዳንዳችሁ ታሪካችሁን አቃለው ኔ እቺ አሁን እዩ የጌታ ልጅ ታሪኳን አቃለሁ ኔ ዶማ ማለት ነው። ለቤተሰብ ለእናትሽ፣ ለልጅሽ ደውለሽ ማታቂ ከክ እዚጋ ብሩኬን እና ሀይሜን ለማለያየት ጥፍርሽን አቁመሽ ጧት ማታ አፍሽን ትከፍቻለሽ። ክፍታም ሰገጤ ምነው? አበዛችሁት በባለፈው ለታ እንደዙ ራስህን አስከብር ራስህን አስናቅህ እኮ ብላችሁ ስታለቅሱ ለእሶ ተቀምጣችሁ ነበረ። አሁን ደግሞ ጀመራችሁ። እኝኝኝኝኝኝ ከዘስ ብሩኬ የሆነ ነገር መቶ ሲል ብሩኬን እኛ ስንጠራርገው እሱኮ በራሱ ነው እንደዛ ያለው እኛ ያለውን አይደለም ብላችሁ እንደገና ጦርነት ትከፍታላችሁ። እናንተ ታጥቦ ጭቃ ናችሁ፣ አትሰለጥኑም። ደደብ ናችሁ ስላችሁ እኔ አስረግጬ ተምሬ ነው ከልቤ ነው። እና ተዋቸው ይኑሩበት ልጆቹ ተዋቸው፣ ጥሩ ነው እንደ ሀሳብ የምር። እንደ እናንተ እንሽላሊቶች፣ እኛ ነን እኮ ለአንተ ህይወት የምንኖሩ አላችሁ። ሳ ምን ምንሆናችሁ ነው እንደዛ? ከእኛ ነን የምንወስንልህ ለአንተ የአንተን ምርጫ እኛ ነን የምናቅልክ። በእኛ ምርጫ ተንቀሳቀስ እኮ ነው እያላችሁት ልዩን እኮ አሰራችሁ አሰቃያችሁት አረ ተውት ነፃነቱን አትንፈጉት ዴ ቤተሰብንም ዘና ለማድረግ ነው ምናልባት ሃይሜኑ ሊያናድዳት ይችላል አውርቶ ነው ይሄን ፕራንክ ያደረገው አለቀ ሰገጤ የማሰለጥኑ የሆነ ሁል ጊዜ ደደብ ናችሁ እናንተ ነት ጀዝባ ሁላ እንዶ በጥፊ ነበረ ሞል ወለ እናንተን በአካል አግኝቶ በጥፊ ወልውሎ ወልውሎ ወልውሎ ወልውሎ መጣል። ከዛ ስነ ስርዓት ሽን ትያለች። ያንዳንድሽ በሰው ህይወት ውስጥ አትገቢ። ማፍሽን አትከፍችም። ምታደርጊውን ነገር ታቂያለሽ። ብሩኬ እኮ ቸክ አያደርጋችሁም። ከካሜራ ጀርባ ብሩኬና ሀይሚ ይሄንን ኮመንታችሁን እያዩ ይሳለቁባችኋል። ቡና መጠጫ ያደርጓችኋል። ያያችሁት ቀይ ሶፋ ላይ ቁጭ ብለው ጥንቸላቸው ጋር ጥንቸላቸውን ይዘው ፊልም እያዩ ቡና አፍልታ ቅማሟ፣ ይሄንን ኮመንታችሁን እያዩ ይስቁባቸዋል። ምክንያቱም ድራማ ፕራንክ ነው። በቃ ፕራንክም ድራማ ነው፣ ድራማውም ፕራንክ ነው። አለቅ። በተዘዋዋሪ ሁለቱ መልሰው ይገናኛሉ። እንቺ አሽቃባጭ ሙድ እያዝብሻለሁ። አንቺ ገልቱ ያልተማር ሰገጤ ትበያለሽ። አንቺ ሰገጤ ሩዝ ቀቃይ ትበያለሽ፣ ወራዳ